ከአንቺ ጋር ለመኖር ራሱ ሀይ ምን ማለት ነው? ከአንቺ ጋር መኖር ራሱ ማከራ ምን አይነት ቤተሰብ ያሳደግሽ እንዲሆን ምናምን ብለ ኮሜንት ስፋለች። እንደዚህ አይባልም ደግሞ ምክንያቱም የሕይወት ጎዳና ስትጎዙ፣ ደግሞ መንገድ ስትጎዙ በጣም ክፍ መከራ አለ። ያንን ተሻግራችሁ መልካም ነገር የሚደርሱ ስለዚህ የዛሬ ችግር ላይ እንትን መረባት ሳይሆን የነገውን የተሻለ ቀን እያሰባቸው

ሰላም አለሽ። እኔ ኮያንቺ ነገር አሳስቦ ነው፣ እየፈለገች ነው። ስኮር ማለት ብዙ ልጆች እየፈለጉ ነው።

እንደዚህ ሚል ማለት ነው። እግዚአብሔር እንቸሮ ነው ልጆቹ ገብተው ሰላም እንደሆን ሀይሚለ ይሄዳሉ። እግዚአብሔር ልጆች እንዳትሰደብ ዝም ብለሽ ነው ማለት ነው። ምንድን ነው የሚባለው?